ያገለገሉ የነዳጅ መኪኖች በአዲስ አበባ እጅግ እየረከሱ ይገኛሉ። ደግሞም ከ500000 ብር በታችም መኪኖች እየተገኙ ነው። በክልል ከተሞችም እንዲሁም በተለያዩ ቦታዎች የምትገኙ ሰዎች ለናንተ የምስራች ነው። ሰላም የተከበራችሁ የቻናል ቤተሰቦች፣ እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ። ያገለገሉ መኪኖች በአዲስ አበባ በጣም እየረከሱ ነው የሚገኙት። ይህን ፕሮግራም ስትከታተሉ ከእናንተ የሚጠብቀው ነገር ላይክና ሰብስክራይብ ማድረግ ነው ማለት ነው። በአጭር ለመድረስ ባጭሩ መኪኖቹ ስንት እየተሸጡ እንደሆነ በደንባርጌ ጌ ቶሎ ቶሎ የማሳውቃችሁ ነው የሚሆነው። ለፕሮግራም የተለፋው ልፋት ግቡን እንዲመታ ላይክ ሰብስክራይብ አድርጉ። የመጀመሪያው የምነግራችሁ መኪና ቶዮታ ኮሮላ 1989 የሚባለው መኪና ነው። ይህ መኪና በኢትዮጵያ በጣም በርካሽ እየተሸጠ ሲሆን በተለይም በክልል ከተሞች ላይ ወስዳችሁ መጠቀም የምትፈልጉ ሰዎች መኪና በጣም በርካሽ እየተሸጠ ነው የሚገኘው። ይህ መኪና እንዳልኳችሁ በቤንዚን የሚጠቀም መኪና ሲሆን አሁን ላይ ሰማንያ አምስት ሺህ ብር እየጠሩ ይገኛሉ። በጣም ርካሽ ነው። ሁለተኛው መኪና ደግሞ ቶዮታ ሊፍባክ የሚባለው መኪና ነው። ይህም መኪና በቤንዚን የሚሰራ 1985 ምርት ሲሆን በአጠቃላይ አሁን ላይ እየተጠራ የሚገኘው 650 ሺህ ብር ነው ማለት ነው። በጣም ርካሽ ነው። ሶስተኛው የምነግራችሁ ደግሞ ትንሽ ወደድ ካሉት ውስጥ ነው። ቶዮታ ራፎር 2020 የሚባለው ይህም በቤንዚን የሚሰራ መኪና ሲሆን በአጠቃላይ አሁን ላይ እየተሸጠ የሚገኘው ወይም እየተጠራበት የሚገኘው 7 ሚሊዮን 500 ሺህ ብር አካባቢ ነው። ቀጣይ የምነግራችሁ መኪና ሱዚኪ ኢኮ የሚባለው መኪና ነው። ሱዙኪ ኢኮ በአሁን ሰዓት ባለቤቱ እየጠራ የሚገኘው 2 ሚሊዮን 150 ሺህ ብር እየጠራ ይገኛል ማለት ነው። ሌላኛው ለሽያጭ የቀረበው በርካሽ ማለት ነው ቶዮታ ቪትስ 2004 ነው። ቶዮታ ቪትስ አሁን ላይ በጣም ከረከሱት መኪኖቹ መካከል ስትሆን በአጠቃላይ 1 ሚሊዮን 800 ሺህ ብር እየተጠራ ይስተገኛለች። ይህች አሁን የምላችሁ የ2004 ሞዴል አሁን ላይ እንግዲህ 1 ሚሊዮን 800 ትገኛለች ሌላኛው መኪና ደግሞ ኒሳን ፒካፕ የተባለው ነው በፒካፕ ሙድ ነው በፒካፖች ሁላችሁም እንደምታውቁት እንግዲህ ወደድ ይላሉ ፒካፖች ማለት ነው ብዙ ጊዜ ስለዚህ ይህ ፒካፕ ግን በጣም በርካሽ የቀረበ ነው የ2004 ሞዴል ነው ዲዝል የሚባል ነው ዲዝል ደግሞ ናፍጣ ማለት ነው ያው እንግዲህ በናፍጣ የሚሰሩ መኪኖች በጣም ተፈላጊዎች ናቸው በኢትዮጵያ አሁን ላይ እየተጠራ የሚገኘው 2 ሚሊዮን 100 ሺህ ብር እየተባለ ይገኛል ካንጎ የሚባለው መኪና ነው። ይህም በጣም ብዙ ሰዎች ለቤት መኪና ለቤተሰብ የሚጠቀሙት መኪና ነው። ይህ መኪና በአሁን ሰዓት እንግዲህ እየተሸጠ የሚገኘው አንድ ሚሊየን አንድ መቶ ሀምሳ ሺ ብር እየተባለ ይገኛል። የተከበራችሁ የቻና ለቤተሰቦች ዛሬ እንግዲህ ያገለገሉ መኪኖች ስንት እየተጠሩ እንደሆነ እያስቃኟችሁ ነው የምገኘው። ሌላኛው የማሳወቃችሁ መኪና ቶዮታ ያሪስ የሚባለው መኪና ነው የመኪና የ1998 ምርት ሲሆን አሁን ላይ የተጠራ የሚገኘው 1 ሚሊዮን 500 ሺህ ብር እየጠሩት ይገኛሉ። በጣም በርካሽ እየተጠራ ነው። በተለይ ክልል ከአዲስ አበባ ውጭ ያላችሁ፣ በተለይም አዲስ አበባ ውስጥ ትንሽ ስጋት አለ። አሁን ላይ በእርግጥ ጥቅም ላይ እየዋሉ ነው፣ ግን ከአዲስ አበባ ውጭ ያላችሁ ሰዎች እነዚህ መኪኖች ብትገዙ በጣም ለእናንተ ጥሩ ይመስለኛል። ጥሩ ግን እነ ቪት እነ ያሪስን አይነካም ሕጉ። በጣም ያረጁ መኪኖችን እነ ዲኤክስን እና ያረጁ ቴድሮቹ መኪኖች ነው እንግዲህ ታርጌት ሊያደርግ ይችላል ተብሎ የሚታሰበው። ሌላ ላይ የምነግራችሁ ያገለገሉ መኪኖች ውስጥ ቶዮታ ኮሮላ 2003 ነው። ይህ በጣም ምርጥ የሚባል ነው። እንግዲህ ዞቶም ሴዳን የሚባል ነው፣ በቤንዚን የሚሰራ ነው። በአጠቃላይ አሁን ላይ እየተጠራበት የሚገኘው የዚህ ዋጋ በጣም ትገረማላችሁ። 1 ሚሊዮን 880 ሺህ ብር እየተባለ ይገኛል። ሌላኛው እንግዲህ ከኤሌክትሪክ መኪኖች አሁን እየተጠራ የሚገኝ አንድ መኪና አግኝቻለሁ። ከኤሌክትሪኮቹም ውስጥ አሁን እንግዲህ ለሽያጭ እየቀረቡ ስለሆነ ነው። ቢዋይዲ ዶልፊን ታውቁታላችሁ። ቢዋይዲ ዶልፊን በጣም የታወቀ ብራንድ ነው። ይህ መኪና አሁን ላይ እየተጠራ የሚገኘው እንግዲህ 3 ሚሊዮን 700 ሺህ ብር እየጠሩ ይገኛሉ። ቢዋይዲ ዶልፊን በጣም የተሻለ ነው። በተለይ ከቢዋይዲ ሴጉል 45 ኪሎ ሜትሩ በጣም የተሻለ መኪና ነው፣ ቢዋይዲ ዶልፊን ማለት ነው። እንግዲህ ይህ ሞዴል የተወሰነ ስፔሲፊኬሽን በነግራችሁ ደስ ይለኛል። ቦዲ ቴይፑ ኤስዩቪ የሚባል ነው። 2025 ነው አዲስ የሚባል ነው፣ አሁን እየነገርኳችሁ የምገኘው ከለሩ እንግዲህ እንደምትመለከቱት ስካይ ብሉ የሚባል ነው። ኤሌክትሪክ ፉል ኤሌክትሪክ ነው ፉል ኤሌክትሪክ ነው። አውቶማቲክ ትራንስሚሽን አለው ወይም ተገጥሞለታል። እንግዲህ ቢዋይዲ ዶልፊን በዓለም አቀፍ ደረጃ የታወቀ ነው። ሬንጁ ነው የፈለግኩት ሬንጁ በሆን ሰዓት 420 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል ማለት ነው። ቢዋይዲ ዶልፊን ከዛ ቢዋይዲ ሴጉል 405 ነው የምትጓዘው። ዞሮ ዞሮ ግን ዋጋቸው ልዩነት አለው። ያቺኛ 3 ሚሊዮን ብር ነው የተባለች የምትገኘው። ይህ ግን አሁን ላይ አዲስ ነው። ይሄ በመሀል የተወሰነ ላቀላቅልላችሁ ብዬ ነው። 3 7 700 ሺህ ብር BYD Dolphin እየተጠራ ይገኛል። ሌላኛው ምነግራቹ ደግሞ Mr. Bushi Atraj የሚባለው መኪና ነው። ይህ መኪና በ2021 ሞዴል በቤንዚን የሚሰራው ማለት ነው 2 ሚሊዮን 300 ሺህ ብር እየተጠራ ይገኛል። ሌላኛው Suzuki Swift ነው። Suzuki Swift አሁን ላይ እየተጠራ የሚገኘው በአጠቃላይ 2020 ሞዴሉ ማለት ነው በቤንዚን የሚሰራው 2 ሚሊዮን 550 ሺህ ብር ባገለገለው እየተጠራ ይገኛል። ሌላኛው ሃዮንዳይ አይኤክስ ሰርቲፋይ የሚባለው መኪና ነው። ይህ መኪና የ2013 ቤንዚን ሲሆን በአጠቃላይ 3 ሚሊዮን 600 ሺ ብር እየተጠራ ይገኛል። ሌላኛው መኪና ሱዙኪ ዲዛየር 2022 ነው። ይህ መኪና የ2022 ሞዴል ሲሆን ቤንዚን ይጠቀማል። አሁን ላይ እየተጠራ የሚገኘው 2 ሚሊዮን 700 ሺህ ብር እንግዲህ ባገለገለው እየተጠራ ይገኛል። ሌላኛው ቶዮታ ኮሮላ 2007 የሚባለው ነው። ይህ መኪና በቤንዚን የሚሰራ ሲሆን 1 ሚሊዮን 850 ሺህ ብር እየተሸጠ ይገኛል። በጣም የሚገርም ነው። ባይዘው ቶዮታ ኮሮላ በእንደዚህ አይነት ዋጋ ማግኘት ማለት በጣም ከባድ ነበረ። አሁን ግን ኦሬዲ 1 ሚሊዮን 750 ሺህ ብር እየተጠራ ይገኛል። የ2007 ሞዴሉ ማለት ነው፣ ባገለገሉ። ሌላኛው መኪና የምነግራችሁ ቶዮታ ኮሮላ 2005 ነው። ይህ እንግዲህ ይዞተ ጥሩ ይመስለኛል። በቤንዚን የሚሰራ ነው። 2 ሚሊዮን ብር እየተጠራ ይገኛል። ቶዮታ ኮሮላ በ2005 ማለት ነው። ሌላኛው ኪያ ፒካንቶ የሚባለው መኪና ነው። ይህ መኪና በቤንዚን የሚሰራ የ2017 ሞዴል ሲሆን 2 ሚሊዮን 200 ሺህ ብር እየተጠራ ይገኛል። ሌላኛው ኪያስቶኒክ የሚባለው መኪና ነው። ይህም መኪና በአሁን ሰዓት እየተጠራ የሚገኘው ባገለገለው እንግዲህ የ2020 ሞዴል ነው፣ በቤንዚን የሚሰራ ነው። በአጠቃላይ 3 ሚሊዮን 500 ሺህ ብር እየተባለ ይገኛል ማለት ነው። ሌላኛው ቲዮታ ያሪ ሴዳኑ ነው። በሴዳን ማለት ነው። በሴዳኑ የ2007 ሞዴሉ 1 ሚሊዮን 600 ሺህ ብር እየተባለ ይገኛል። የምነግራችሁ ደግሞ ሃዩንዳይ ግራንድ አይቴን የሚባለው መኪና ነው። ይህ መኪና በአጠቃላይ በጣም በርካሽ ነው የተሸጠ የሚገኘው የ2022 ሞዴል እየተባለ ይገኛል። በቤንዚኑ ይሰራል ሶስት ሚሊዮን ብር እየጠሩበት ይገኛሉ ማለት ነው። የተወሰኑ ልጨምርላችሁ። ቶዮታ ኮሮላ የ2003 ሞዴል ቶዮታ ኮሮላ በ2003 ሞዴሉ 2 ሚሊዮን 50 ሺህ ብር እየጠሩ ይገኛሉ። በጣም እየረከሱ ነው ቶዮታ ኮሮላዎች በተለይ ማለት ነው። ሌላኛው ቶዮታ ኮሮላ በ2006 ሞዴል አሁን እየተጠራ የሚገኘው 1 ሚሊዮን 600 ሺህ ብር። በጣም እር የሚታሰብ አልነበረም። ይዘው አንድ ሚሊዮን 600 ሺህ ብር ባገለገለው በቤንዚን የሚሰራው እየተጠራ ይገኛል ማለት ነው። ሌላኛው ቼቭሮሌት አቪዮ የሚባለው መኪና ነው። ይህ መኪና የ2007 ሞዴል ሲሆን 1 ሚሊዮን 50 ሺህ ብር እየተጠራ ይገኛል። ያው በክርክር ስላለው ድርድር ስላለው ከ1 ሚሊዮን በታችም ልታገኙ ትችላላችሁ። ሌላኛው መኪና ፔጆ 206 የሚባለው መኪና ነው። ይህ የ2000 ሞዴል ሲሆን ቤንዚን ነው፣ 900 ሺህ ብር እየተባለ ይገኛል። ይህ ደግሞ ከሚሊዮንም በታች ነው። ብትከራከሩ ደግሞ 7ም 8ም ልታገኙ ትችላላችሁ። ሌላኛው የምነግራችሁ ደግሞ ቶዮታ ሃይሉክስ ዲፎርድ የ2006 ሞዴሉ ነው። ይህ መኪና እንግዲህ በዲዝል ወይም በናፍጣ የሚሰራ ነው። በአጠቃላይ አሁን ላይ እየተሸጠ የሚገኘ 2 ሚሊዮን 550 ብር እየተባለ ይገኛል። አሁን ላይ እየተጠራ ይገኛል ባገለገለው